በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ብፁዕ አባታችን አቡነ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ የራያና የማይጨው አህጉረ ስብከት ሊቀ ጳጳስ እንዲሁም የማህበራት ምዝገባና ቁጥጥር እንዲሁም የቅርስ ጥበቃ ቤተ መጻሕፍት ወመዘክር ሙዚየም መምሪያ የበላይ ኃላፊ ሊቀጳጳስ ክቡር አባታችን መጋቤ ሐዲስ ኃይለ ጊዜ አሰፋ የትምህርትና ማሰልጠኛ መምሪያ ዋና ኃላፊ እንግዲህ ዛሬ የተገናኘንበት ዋነኛ ምክንያት ሰኔ 24 ቀንና ሰኔ 25 ቀን የሚካሄደውን የዝክረ ወንጌልና ዝክረ ሊቃውንት የምክክር መርሃ ግብር አስመልክቶ እየተሰጠ ያለ መግለጫ ነው። መግለጫውን ከዚህ ቀጥሎ አጠር ባለች መልኩ በስብከተ ወንጌልና ሐዋርያዊ ተልዕኮ መምሪያ በኩል ያለውን አቀርብና ከዛ በኋላ ክቡር መጋቢ ሐዲስ አይለ ጊዜም በዚሁ አግባብ መልእክታቸውን ያስተላልፋሉ። ወወፂኦሙ እሙንቱ ሰበኩ በኩለሄ እንዘ እግዚእ ይረድ ወቃሎ ያጸን በተአምር ዘይተሉ። እነሱም ወጥተው ጌታ እየረዳቸው ቃሉንም በማይቋረጥ ምርት እያጸናላቸው በአራቱ ማዕዘን አስተማሩ። ማርቆስ 16 ቁጥር 20 ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተለያየ ተግባር ጠርቶ የመረጣቸውንና ለተልእኮ ያዘጋጃቸውን ቅዱሳን ሐዋርያትን በሾመበትና ለተልእኮ ባሰማራበት ጊዜ ሁሩ ውስተ ኩሉ ዓለም ወስብኩ ወንጌለ ለኩሉ ፍጥረት በማለት ልኳቸዋል። እነሱም በተልዕኳቸው መሰረት ጌታ እያረዳቸው ቃሉንም በማይቋረጥ ትዕምርት እያጸናላቸው በአራቱ ማዕዘን አስተማሩ ይላል። በመሆኑም ከሐዋርያት ቀጥሎ ያሉት ሊቃውንት ከዚያም መምህራን ሲወርድ ሲወራረድ እስካሁን ድረስ ተልእኮው በተግባር ላይ እየዋለ ይገኛል። ስለዚህ በአሁኑ ሰዓትም እየሰጠን ያለነው ወይም እያስተላለፍን ያለነው መግለጫ በበጀት ዓመቱ በቤተ ክርስቲያኒቷ ሊሰሩ ከታሰቡት መካከል አንዱ ሲሆን ይኸውም የመንበረ ፓትሪያርክ ጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያና የስብከተ ወንጌልና ሐዋርያዊ ተልዕኮ መምሪያ በጥምረት ያዘጋጀነው የዝክረ ወንጌልና የዝክረ ሊቃውንት የምክክር ጉባኤ ነው። ይህ የምክክር ጉባኤ ለመጀመሪያ ጊዜ በጥምረት ለማካሄድ የተዘጋጀ መርሃ ግብር ሲሆን በጉባኤው ላይ ከብፁዕ ወቅዱስ አባታችን አቡነ ማቲያስ ፓትሪያርክ ርዕሰ ሊቃነ ጳጳሳት የኢትዮጵያ ሊቀ ጳጳስ አክሱም ወይጨጌ ዘመንበረ ተክለ ሃይማኖት፣ ብፁ የቅዱስ ሲኖዶስ ዋና ጸሐፊ ብጹ አቡነ ዲዮስቆሮስ፣ እንዲሁም የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁ አቡነ ሳዊሮስ እንደዚሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልዕኮ መምሪያ ሊቀጳጳስ ብፁዕ አቡነ ማርቆስ እንደዚሁም የመንበረ ፓትርያርክ ጠቅላይ ቤተክህነት የመምሪያና የየድርጅቱ የስራ ኃላፊዎች እንደዚሁም የአህጉረ ስብከት የስብከተ ወንጌል ኃላፊዎችና የትምህርትና ስልጠና ክፍል ኃላፊዎች እንደዚሁም ከአዲስ አበባ ሀገረ ስብከት ከዋና ስራ አስኪያጅ ጀምሮ የሀገረ ስብከቱ የስብከተ ወንጌልና የትምህርት ስብከተ ወንጌል ዋና ክፍልና የትምህርትና ስልጠና ዋና ክፍል እንደዚሁም የስምንቱም ክፍላተ ከተማ ቤተ ክህነት ጽሕፈት ቤት የስብከተ ወንጌል ኃላፊዎችና የትምህርትና ስልጠና ክፍል ኃላፊዎች እንደዚሁም ከተለዩና ከተመረጡ መቶ አጥቢያ አብያተ ክርስቲያናት መካከል መቶ የሚሆኑ የስብከተ ወንጌል ኃላፊዎችና መቶ የአብነት መምህራን ተወካዮች በተገኙበት የሚካሄድ የምክክር ጉባኤ ሲሆን በመርሃ ግብሩ ላይ በተለያዩ ሊቃውንት የተዘጋጁ የጥናት ጽሑፎች ይቀርባሉ። ከጽሑፎቹም በመነሳት ሰፊ የውይይትና የምክክር ሰዓት ይኖራል። ከዛ ውይይትና የምክክር ሀሳብ በመነሳት በቀጣይ ለሚኖረው የስራዎቻችንና እቅዶቻችን ግብዓት የሚሆን መነሻ ሀሳቦች ይገኛሉ ተብሎ ይጠበቃል። በመሆኑም ይህንን ጥሪ በዚህ ሰዓትና ጊዜ እያስተላለፍን ያለነውን መልእክት በመከታተል ላይ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየደረጃው ያሉ የስራ ኃላፊዎች መልእክቱን በአግባቡ መምጣት ያለባቸው ከ52ቱም አይጉረ ስብከት የስብከተ ወንጌል ኃላፊዎችና የትምህርትና ስልጠና ክፍል ኃላፊዎች እንደዚሁም ደግሞ በተለየ መልኩ ጥሪ የተደረገላቸው ታላላቅ እንግዶችና ሊቃውንት በሰዓቱና በጊዜው በቦታው በመገኘት ሰኔ 24 እና 25 ቀን እዚሁ 2017 ዓ.ም በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ የሚካሄደው የምክክርና የውይይት መድረክ ላይ እንዲሳተፉልን በቅድስት ቤተክርስቲያን ስም በአጽንኦት መልእክታችንን እናስተላልፋለን። ሁሉን ያዘጋጀግን ግን እግዚአብሔር ነው። እኛ ባሪያዎቹ ተነስተን እንሰራለን፣ እርሱም እግዚአብሔር ያከናውንልናል። ሁሉን ለማድረግ እንድንችል ቸርነቱ ይርዳን። አመሰግናለሁ። ወፈነውም በበክሌቱ ከሁሉም አስቀድሞ ለዚህ ዕለትና ሰዓት ያደረሰን የዘመናት ባለቤት እግዚአብሔር አምላካችን ለስም አጠራሩ ክቡር ምስጋና ይድረሰውና ብጹዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የቅርስ ጥበቃ ቤተ መዘክር ሙዚየም የበላይ ኃላፊ፣ የማይበራት ማደራጃ ቁጥጥር የበላይ ኃላፊ፣ የማይጨውና ራያ አይጉረ ስብከት ሊቀ ጳጳስ፣ ክቡር መላከ ሰላም ዳዊት ያሬዝ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌል እና ሐዋርያዊ ተልዕኮ መምሪያ ዋና ኃላፊ ክቡራን፣ በዚህ የመግለጫ መርሃ ግብር የታደማችሁ ሁላችሁም በእግዚአብሔር ስም እንደተዋላችሁ እያልኩ ቅድም በክቡር መላከ ሰላም እንደተገለጸው ይሄ ጉባኤ በአይነቱ ልዩ ጉባኤ ነው። በቤተ ክርስቲያናችን ያው ጉባኤ ሲደረግ ቆይቷል። የስብከተ ወንጌል እና ትምህርትና ማሰልጠኛ መምሪያ በጋራ በእንዲህ አይነት ጉባኤ እስካሁን ድረስ አድርገው አያውቁም። በተራጠል ስብከተ ወንጌልም ትምህርትና ማሰልጠኛ መምሪያም ጉባኤ ሲያካሂዱ ቆይተዋል። ዛሬ ግን እነዚህ ሁለት ተቋማት የትምህርት ተቋማት ናቸው። ስብከተ ወንጌል መምሪያ፣ ትምህርትና ማሰልጠኛ መምሪያ፣ ሌሎችም በተለይ ሰንበት ትምህርት ቤት መምሪያ፣ ስብከተ ወንጌል፣ ትምህርትና ማሰልጠኛ እነዚህ የትምህርት ተቋማት ናቸው። በቃለ አዋዲን በሕገ ቤተ ክርስቲያንም የተቀመጠላቸው በተለይ ደግሞ በዚህ በአስር ዓመት የመሪ ዕቅድ እነዚህ የትምህርት ተቋማት እየተናበቡ ትውልድን ማገልገልና ማስተማር ማብቃት እንዳለባቸው የተቀመጠ ግብ ስላለ አሁን ይህን የተቀመጠን ዓላማ ወደ ስኬት ለማስኬድ ክርስቶስ ሐዋርያትን መርጦ ሁለት ሁለት አድርጎ እንደላካቸው ሁለቱ መምሪያዎች በአንድ ስራ ጀምረዋል። ወደፊትም ይቀጥላሉ። ከአህጉረ ስብከትም ደግሞ ሁለት ሁለት አድርገው እንዲመጡ ነው የተደረገው። እንግዲህ ትምህርት የሁሉም ነገር ምንጭ መነሻ ነው፣ ወንጌሉ ደግሞ ወደ ተግባር እንዲለወጥ የሚደረግበት ስለሆነ ሁለት እንበላቸው እንጂ አንድ ናቸው። ሁለት ብለን የምንጠራቸው ነገሮች አይደሉም፣ አንድ ናቸው እና በዚህ ጉባኤ የተጠራችው በአህጉረ ስብከት በአዲስ አበባ አገረ ስብከትም ለዚህ ጉባኤ የተጠራችሁ መታችሁ በአግባቡ እንድትከታተሉ እና የጋራ ስራ ነው የምሰራው። ትምህርት መነሻችን ነው። ያለ ትምህርት ቀዳሽም ሰባኪም ሁሉም ነገር የለምና እየሰበከ የሚቀድስ እየቀደሰ የሚሰብክ በሕይወቱም በሁሉም አስተማሪ ለቤተ ክርስቲያናችን የሚጠቅም የጋራ ውይይት የምናደርግበት ክፍተቶቻችን ደግሞ የት ላይ ናቸው ብለን ክፍተቶቻችን አይተን የምናስተካክልበት የምንወያይበት፣ የምንመካከርበት ታላቅ የቤተክርስቲያን ጉባኤ ስለሆነ የቤተክርስቲያን ጉባኤ መሆኑን አውቃችሁና ተረድታችሁ እንድትመጡልን ለጉባኤያችን ስኬታማነት ደግሞ በጸሎት እንድታገዙን አደራ እንላለው። ሰፊውን ገለጻ ክቡር መላከ ሰላም ሰጥተዋል። በዚህ ጉባኤ ብፁዕ ቅዱስ አባታችን ብፁዓን ወሊቃነ ጳጳሳት ይገኛሉ። ሌሎችም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ እና የድርጅት ኃላፊዎች፣ የሚመለከታቸው ሌሎች እንግዶች የሚገኙበት ታላቅ የቤተ ክርስቲያን ጉባኤ ነው። በቁጥሩም ከአራት መቶ በላይ የሚታደሙበት ታላቅ ጉባኤ ስለሆነ መሪ ቃሉም ዝክረ ወንጌል ወዝክረ ሊቃውንት የሚል ነው። እንግዲህ የሁሉም መነሻ ወንጌል ነው እና ሊቃውንቱንም ያገኘ ናቸው በወንጌል መሰረትነት ስለሆነ ይህን ታሳቢ በማድረግ ሁላችሁም እንድትመጡልን የቤተ ክርስቲያኒቱን በዓል በቤተ ክርስቲያን በጋራ በጽርሐ ተዋሕዶ አዳራሽ እንድናከብር አደራ እንላለን። ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። ጉባኤያችን ስኬታማ እንዲሆን የቤተ ክርስቲያን ጉባኤ ነውና በጸሎት እንድታገዙ እንላለን። እግዚአብሔር ከሁላችን ጋር ይሁን። ከዚህ ቆየን።